ሰሞነ ህማማት። ሰላም! የተወደዳችሁ የቻናሉ ቤተሰቦች እንኳን ለሰሞነ ህማማት በሰላም አደረሳችሁ። እነሆ ዛሬ ሰሞነ ህማማትና፣ ከዛሬ ሰኞ እስከ እሁድ ድረስ ያሉትን ቀናት በተመለከተ አንድምታቸውን፣ ታሪካዊ ዳራቸውን እንዲህ ባለ ትረካ ወደ እናንተ አሰናድቻለሁ። እናንተም አብራችሁን በመሆን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱን። እነሆ ወደ ትረካው ሰሞነ ህማማት ከሆሳዕና ማግስት ከሰኞ እስከ ቅዳሜ፣ ሰሞነ ህማማት የጾመ ውዳዴ የመጨረሻው ሳምንት የጌታችን የመድኃኒታችን ኢየሱስ ክርስቶስ ህማም የሚታሰብበት፣ ካህናትና ምእመናን በቤተ ክርስቲያን ቅጥር ግቢ ተሰብስበው የህማሙን ነገር የሚያወሳውን ዜማ የሚያዜሙበት ግብረ ህማም በሚባል የሚታወቀው በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ የሚነበብበት የሚሰማበት፣ በነግህ በሰልስት በስድስት በተሰዓት በሰርክ እየመላለሱ የሚሰግዱበትና የሚጸልዩበት ልዩ ሳምንት ነው፣ ከሆሳና ማግስት እስከ ትንሣኤ። በዚህ ሳምንት በተለይ ካህናት ቤተክርስቲያን ጥቁር ልብስ ይለብሳሉ። በዚህ ሳምንት በተለይ ካህናተ ቤተ ክርስቲያን ጥቁር ልብስ ይለብሳሉ። ምክንያቱም ጌታችን የደረሰበትን መከራና ሥቃይ እንዲሁም የሰው ልጅ 5500 ዘመን በጨለማ ግዞት ይኖር እንደነበር ለማዘከር ጭምር ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራና ህማም በጽኑ እንድናስበው ያስተማሩ ሐዋርያት ናቸው። ለእነርሱም የነገራቸው ለእነርሱም የነገራቸው ደግሞ ጌታ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰሞነ ህማማት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 ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ በማለት ስለ ረገማት መርገመ በለስ የተፈጸመበት ሰኞ በመባል በአባቶች ይጠራል። የማርቆስ ወንጌል ምዕራፍ 11 ይህ ቀን አንጽሖተ ቤተ መቅደስ በመባልም ይጠራል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፎ አስወጥቷቸዋልና የማቴዎስ ወንጌል ምዕራፍ 21 በዚህ ዕለት በቤተ ክርስቲያን ስለ ሕማም ስለ ነገረ መስቀሉም እየተነበበ በጸሎት በስግደት ይዋላል። ሁለተኛው ቀን ማክሰኞ የጥያቄ ቀን በመባል ይታወቃል። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትንና ሥልጣንን የሰጠ ጌታ በምን ሥልጣን ይህን ታደርጋለህ? ተብሎ በፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 23 የትምህርት ቀን በመባልም በሌላ ስያሜ ይታወቃል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማርም የትምህርት ቀን ተብሎ እንደሚጠራ አባቶች ያስረዳሉ፣ የሉቃስ ወንጌል ምዕራፍ 21 እና የማርቆስ ወንጌል ምዕራፍ 12ን አብነት በማድረግ ሶስተኛው ቀን ምክረ አይሁድ በመባል የሚታወቀው ረቡዕ ሲሆን ረቡዕ ዕለት የአይሁድ ሊቃነ ካህናት ጸሐፍት፣ ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑና ብዙ ሕዝብም ጌታን ይከተለው ስለነበር ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከአስራ ሁለቱ ሐዋርያት አንዱ ያስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 6 ይህንን ታሪክ በዝርዝር ያስረዳናል። ይህ ቀን የመልካም ማዓዛ ቀንም በመባል ይታወቃል። ጌታችን በዚህ ዕለት በለምጻሙ በስምዖን ቤት ተቀምጦ ሳለ መላ ሕይወቷን ለዝሙታ አስገዝታ ትኖር የነበረች ማርያም እንተፍረት ባለሽቷ ማርያም ዋጋው እጅግ ውድ የሆነ የአልባስ ጥሮስ ሽቷ አምጥታ በራሱ ላይ በማርከፍከፍ ስለቀባችው የመልካም ማዛ ቀን ይባላል። የማቴዎስ ወንጌል ምዕራፍ 26 በሌላ አጠራሩም የእንባ ቀን ይባላል። ባለሽቷ ሴት ማርያምን ተፍረት ኃጢአቷን ይቅር እንዲልላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሳለችና የእንባ ቀን ይባላል። የማርቆስ ወንጌል ምዕራፍ 14 ይህንን ታሪክ ተዘግቦ እናገኛለን። ሌላኛው ቀን ጸሎተ ሐሙስ በመባል የሚታወቀው አራተኛው ቀን ሐሙስ ነው። ጌታችን ለአይሁድ ተላልፎ ከመሰጠቱ በፊት በጌቴ ሰማኒ የአትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። የማቴዎስ ወንጌል ምዕራፍ 26 ጌታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑም ሕጽበተ ሐሙስ ይባላል። ሕጽበተ እግር የሚከናወንበት በቤተ ክርስቲያን ሥርዓት ታላላቆች ታናናሾቻቸውን ዝቅ ብለው የሚያጥቡበት ነው። የዮሐንስ ወንጌል ምዕራፍ 13 እንደተጻፈ የምስጢር ቀን በመባልም ይታወቃል። ከሰባቱ ምስጢራት አንዱ የቁርባን የምስጢር ቀን በመባል ይታወቃል። የጌታ እራት የተበላበት የተቆረሰበት በዚህ ዕለት ይህንን ፈጽሟልና የማቴዎስ ወንጌል ምዕራፍ 26 መሥዋዕተ ኦሪት በእንስሳት ደም የሚቀርብ መሥዋዕት ቀርቶ ለዓለም ድኅነት ራሱን ያቀረበበት ቀን በመሆኑ የአዲስ ኪዳን ሐሙስ በመባልም ይታወቃል። ኢየሱስ ክርስቶስ በደሙ አዲስ ኪዳን የመሠረተበት ስጋውን ቆርሶ ደሙን አፍስሶ የሰጠበት ቀን ስለሆነ የነጻነት ሐሙስ በመባልም ይታወቃል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን፣ እንዲሁም የሰው ልጅ አጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 15። አራተኛው ቀን እንዲህ ባለ ሁኔታ ካለፈ በኋላ የስቅለተ አርብ አምስተኛ ቀን ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በምድል ተመስቀል ላይ ተሰቅሎ የዋለበት ዕለት ነውና የስቅለተ አርብ ይባላል። የማቴዎስ ወንጌል ምዕራፍ 27 በሌላ መጠሪያው መልካሙ አርብ በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ የተሰጠበት ቀን ከጌታ ሰቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል ጌታችን በደሙ ቀድሶ የምህረት የህይወት፣ አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙን ህይወት ስላገኘን መልካሙ አርብ በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ራሱን አሳልፎ ሰጥቷል። ቅዳሜ ስዑር ቅዳሜ። ይህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ይባላል። ለምለም ቅዳሜም ተብሎ ይጠራል። ካህናቱ ለምእመናን ለምለም ቀጠማ የሚያድሉበት ዕለት በመሆኑም ለምለም ቅዳሜ ይባላል። ምእመናንም ይህንን ለምለም ቀጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። እንዲሁም ቅዱስ ቅዳሜ ብለው ይጠሩታል። ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን፣ በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልም በርብሮ ባዶዋን ሲያስቀራት በዚያ የነበሩት ነፍሳት የዘላለም ረፍትን ያወረሰበት ዕለት ስለሆነ ቅዱስ ቅዳሜ ይባላል። ታዲያ በሰሞነ ህማማት የሚፈጸሙ ስርዓቶች ምን ምን ናቸው? የመጀመሪያው ስግደት ነው። በሰሞነ ህማማት አቡነ ዘበ ሰማያት እየተዜመ እጅግ አብዝቶ ይሰገዳል። ኪዳ ላይ ሲሆን ይባላል። በሰሞነ ህማማት ጸሎት ዋነኛው የቤተ ክርስቲያን ስርዓት ነው። ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እነዚህም ከጠዋቱ 1 ሰዓት፣ 3 ሰዓት 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና ሌሊት 11 ሰዓት ናቸው። በእነዚህም ሰዓታት የጌታን ስቃይ ለማዘከር መዝሙረ ዳዊትና ግብረ ህማማት፣ ድርሳነ መሃዋያዊ አብዝተው ይጸለያሉ። በሰሞነ ህማማት ጾም አንዱና ዋናው ስርዓት ነው። በሰሞነ ህማማት ብዙ አዝማደ መባልልት አዘውትረን የምንመገባቸው ምግቦች አይበሉም። በዚህ ሳምንት እስከ ምሽቱ አንድ ሰዓት ድረስ እንድንጾም ይኸውም ቆሎ ዳቦ ውሃና ጨው ብቻ እንድታዘዙ በግብረ ህማማት ላይ ተጽፎ ይገኛል። በሰሞነ ህማማት በኦርቶዶክስ ተዋህዶ ዘንድ አለመሳሳ አይሁድ ጌታችንን ለመስቀል የተንሾካሾኩ ስለተመካከሩና ይሁዳ ጌታችንን በመሳም አሳልፎ ስለሰጠው መሳሳም አይፈቀድም። መስቀልም በዘመኑ ኦሪት የወንጀለኛ መቅጃ የእርግማን ምልክት ስለነበር ጌታችን በክቡር ደሙ ቀድሶ የድል አርማ እስኪያደርግልን ድረስ መሳለም የለም። ይህንንም ቤተክርስቲያን ስርዓት ሰርታ ታከብራለች። አምስተኛው በዚህ ዕለት በእነዚህ አምስት ቀናት በተለይም ደግሞ ከስቅለት ጀምሮ እስከ ትንሣኤ ለሊት የአክፍሎት ሥርዓት ይከናወናል። ሌላው ደግሞ ከባቄላ ከስንዴ ከገብስ የሚዘጋጅ በጸሎተ ሐሙስ ዕለት የሚበላ ንፍሮ ሲሆን ትውፊቱም የስቅለቱ ሐዘን መግለጫ ነው። ይህም ጉልባን በመባል ይታወቃል። ሰባተኛው ጥብጠባ ሥርዓት፣ ይህ ምዕመናን በሰሞነ ህማማት የፈጸሟቸውን ኃጢአቶች ለካህን እየተናዘዙ በወይራ ቅጠል ቸብ ቸብ እየተደረጉ ስግደት የሚቀበሉበት ነው። ይህም የጌታ ምሳሌ ነው። ስምንተኛው ቄጤማ ጌታችን ብርሃነትን ሳይሆን እንደገለጠልን የምናስብበት ሲሆን የእሸዋ አክሊል በመድፋቱ ምሳሌም በራሳችን ላይ እናስረዋለን። እንበለ ደዌ ወሕማም እንበለ እንበለ ጻማ ወድካም ያብጽሐነ ያብጽሐክሙ ለብርሃነ ትንሣኤው እግዚአብሔር በሰላም በፍሥሐ ያደርሰ ይባላል። የተወደዳችሁ የሳናሌ ቤተሰቦች፣ ስለ ሰሙነ ህማማት ይህንን መረጃ ለእናንተ እንዲያደርስኩኝ ላይክ፣ ኮሜንት፣ ሼር በማድረግ አብራችሁን ሆኑ። በሌላ መረጃ መለሳለሁ። ሰናይ ጊዜ ይሁንላችሁ።